የወርቅ ዋጋ እምን ደረሰ ቀነሰ ወይንስ ጨመረ? ብላችሁ ለሚያሳስባችሁ ውድ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረከቱ። እንዴት ናችሁ? ሁኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ፣ ብያላችሁበት ሰላማችሁ ዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ ብቅ ብያለሁኝ። ቀኑ እንደምናውቀው እሮብ ነው ኖቨምበር 5 2025 ማለት ነው። በዛሬ በኖቨምበር አምስት በእሮብ የቀኑሎ ይጀላችሁ የመጣሁት እንደተለመደው የወርቅን ዋጋ ይሆናል ማለት ነው። እንዲሁም የሞከርኩትን እያሳይኋችሁ ዘና እያላችሁ እንግዲህ በእኔ ስራ የወርቅን ዋጋ ምን ያክል እንደሆነ ማዳመጥ ትችላላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ ከወደዳችሁት ማለት ነው። ከዛ ውጭ ውዶችዬ ወደ መጣሁበት ቀጥታ አገባለሁ። ዛሬ በመካ 1 ግራም 21 ካራንት ባህሪን የ1 ግራም የባህሪን ወርቅ ዋጋ 419 ሪያል እየተሸጠ ይገኛል ማለት ነው። በመዲና 1 ግራም 21 ካራት ባህሪን 420 ሪያል አራት መቶ ሀያ ሪያል ከ ሀምሳ ሳንቲም እየተሸጠ ይገኛል ማለት ነው። ይሄ መዲና ላይ ያለው የወርቅ ዋጋ ነው ማለት ነው። ጅዳ 1 ግራም 21 ካራንት ባህሪን 415 ሪያል እየተሸጠ ይገኛል፣ 18 ካራንት 355 ሪያል በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦች ሰቦች ጦይፍ ላይ 1 ግራም 21 ካራንት ባህሪን 417 ሪያል በመሸጥ ላይ ይገኛል ይህ እንግዲህ የአንዱ ግራም የወርቅ ዋጋ ነው ማለት ነው። በሪያድ 1 ግራም 21 ካራንት ባህሪን 495 ሪያል በመሸጥ ላይ ይገኛል ማለት ነው። ከመስነያ ጋር ያጠቃለለ ማለት ነው ግዶቹ። ጀዛን 1 ግራም 21 ካራንት ባህሪን 414 ሪያል እየተሸጠ ይገኛል። እንግዲህ ይሄ እየነገርኳችሁ ያለሁት የወርቋን ዋጋ ብቻ ነው የግራሟን ማለት ነው ሀባይብ ደማም አንድ ግራም 21 ካራንት ባህሪን 423 ሪያል እየተሸጠ ይገኛል። ሀይል 1 ግራም 21 ካራንት ባህሪን 421 ሪያል እየተሸጠ ይገኛል ማለት ነው። ተቡክ 1 ግራም 21 ካራንት ባህሪን 428 ሪያል እየተሸጠ ይገኛል። ነጅራን 1 ግራም 21 ካራንት ባህሪን 424 ሪያል በመሸጥ ላይ ይገኛል ማለት ነው ውዶችዬ። ይህ እንግዲህ በኋላ አብራራላችኋለሁ ማለት ነው። አሁን ዋጋው ልንገራችሁ ነው። እንዲሁም አብሃ ላይ አንድ ግራም 21 ካራንት ባህሪን 417 ሪያል ከ75 ሳንቲም እየተሸጠ ይገኛል ማለት ነው። ከሚስ አንድ ግራም 21 ካራንት ባህሪን 413 ሪያል በመሸጥ ላይ ይገኛል ማለት ነው። ወርቅ ለውጥ አለው ሀቂቃ ከእስከ ዛሬው አሁን ላይ እየተወሰነ ይህን ሳምንት ለውጥ አለው ማለት ነው። ይህን ሳምንትም ቢሆን ውስጥ ውስጡን ማለት አንዳንድ ቀን ይጨምራል፣ አንዳንድ ቀን ደግሞ ወደ ታ ይወርዳል ማለት ነው። እንዲሁም በጆርዳን አንድ ግራም ሀያ አንድ ካራንት ባህሪን ሰባ ስምንት ዲናር እየተሸጠ ይገኛል። ባህሪን ላይ አንድ ግራም ሀያ አንድ ካራንት የባህሪን ወርቅ አርባ ሁለት ዲናር እየተሸጠ ይገኛል ማለት ነው። ኳተር አንድ ግራም ሀያ አንድ ካራንት ባህሪን 403 ሪያል በመሸጥ ላይ ይገኛል። ኮይት 1 ግራም 21 ካራንት ባህሪን 33 ዲናር እየተሸጠ ይገኛል ማለት ነው። ውድ ቤተሰቦች በዱባይ 1 ግራም 21 ካራንት ባህሪን 409 ድርሃም እየተሸጠ ይገኛል። አሜሪካን ሀገር 1 ግራም 21 ካራንት ባህሪን 110 ዶላር እየተሸጠ ይገኛል ማለት ነው። ይሄ እንግዲህ የዛሬ የእሮብ የወርቅ ዋጋ ነው ማለት ነው። ውድ ቤተሰቦች የነገርኳችሁ ከሪያድ ውጭ ያለው የግራሙን ሂሳብ ብቻ ነው። የአንዷን ግራም ሂሳብ ያለ ምንም ምንም እንግዲህ እስከ ዛሬ የምታዳምጡት ታውቁታላችሁ። የደሪባ እንዳለ፣ የመስንያ እንዳለ፣ የመሀል እንዳለ ይሄ ሁሉ ያው የታወቀ ነው። አዲስ ነገር አይደለም። እስከዛሬ ውድ ቤተሰቦቼ የአንድ ግራም ዋጋ ከመስነእያ ጋር ምን ያክል ነበር፣ የደሪባ ሳይጨመርበት እንዲሁም ከደሪባ ጋር ምን ያክል ነው የሚለው እናንተ ግምት ውስጥ አስገቡት። አንድ ግራም 520፣ 530 ገብቶ ነበር። ከመስነእያ ጋር ማለት ነው። ከመሃሉ ጋር፣ ከመስነእያ ጋር እንዲሁም ከደሪባ ጋር ምን ያክል ነበር አንድ ግራም ወርቅ 560 ገብቶ ነበረ። 545 550 565 ገብቶ ነበረ ከደሪባ ጋር ሁሉንም ያካተተ ማለት ነው። እሰቡት እስኪ የአንድ ግራም ዋጋ 400 ግራማ ብቻ ማለት ነው። 430 440 435 ገብቶ ነበረ። ያው እንግዲህ እስከ ዛሬ አይተናል፣ ምን ያክል እንደሆነ። ዛሬ ግን የተወሰነ ከ ሰሞኑ ለውጥ አለው ብዬ አስባለሁ። ያው እንደነገርኳቸው አንዳንድ ቀን ይጨምራል፣ አንዳንድ ቀን ደግሞ ወደ ታይ ይወርዳል ማለት ነው። እና እሱ የወርቅ ዋጋ ማለት ነው። አንዳንድ ጊዜ ስታስቡት በጣም ቀነሳ ስንል መልሶ ደግሞ እዛ ላይ ይወጣል። እና እንሻላ እንግዲህ ተስፋ ላይ ነን ሁላችንም፣ እኔም እናንተም ተስፋ ላይ ነን ብዬ አስባለሁኝ። እንግዲህ አላህ ያሳካለን ምኞታችንን። ይህን ከማሉት ውጭ ምንም ልላ አልችልም። በቀነሰ ሰዓት እንግዲህ መግዛታችሁን አትርሱ። ገንዘብ ካላችሁ ከሌላችሁ ደግሞ የኔ ቢጤዎች ጠብቁ፣ እንሻላ እንገዛለን። እንደታያችሁ ዝዶች ይሄ መቼም እኔ መሞከሬ አይቀርም፣ በሄድኩበትና የማልገዛውን ሁሉ መሞከር እንደምታውት አሁን ይሄን ጠገም አለው። የጣት አይታችሁታል። የጣት ሁለት አለው አጣጋ የራሱ ማለት ነውና ይሄ ራሱ ከሱ ጋር የሚሄድ ነው ብሎ አመጣልኝ። ያው አደረኩት እንዳያችሁት ማለት ነው። ያው አድርጎ ማውጣት ነው፣ ሌላ ነገር የለውም። እንሻላ እንግዲህ አላምኞታችንን ያሳካልን ለሁላችንም። በያላቸው በሰላማችሁ ብዝዝት ይበል። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ ለእኔም ለእናንተም።